የአማራ ክልል ሴቶች ማህበራት ፌዴሬሽን በእስካሁን ጉዞው ሴቶችን ተጠቃሚና ተሳታፊ በማድረግ በርካታ ውጤቶችን ማስመዝገቡን የፌዴሬሽኑ ምክትል ቦርድ ሰብሳቢ ንጹህ ሽፈራው ገለጹ። ፌዴሬሽኑ አዲስ ከተመረጡ የቦርድ አመራሮች ጋር የስራ ማስጀመሪያ የንቅናቄ መድረክም አካሂዷል። ትርንጎ ይድሳው የአማራ ክልል ሴቶች ማህበራት ፌዴሬሽን አዲስ የተመረጡ የቦርድ አመራሮች ጋር በመሆን የስራ ማስጀመሪያ የንቅናቄ መድረክ በባህር ዳር ከተማ አካሂዷል። በመድረኩ የተገኙት የትምህርት ሚኒስትር ዴኤታ አየለች እሸቴ ሴቶች ተገቢውን ተሳትፎ እንዲያደርጉ እና ተጠቃሚ እንዲሆኑ የቦርድ አባላት በማስተባበር ኃላፊነት እንዳለባቸው ገልጸው ሴቶች በተናጠል ከሚያደርጉት ትግል ይልቅ ተደራጅተው የሚያደርጉት እንቅስቃሴ ውጤታማ ነው ብለዋል። እዚህ የተገናኘን አመራሮች በማስተባበር እና ሴቶች ተገቢ ተሳትፎ እንዲያደርጉ በዚያው ልክ መጠቀም እንዲችሉ ኃላፊነት ያለብንና የተሰጠን በመሆኑ ምክንያት ይህንን ኃላፊነት መወጣት ከሁሉ በላይ ትልቅ ነው ብዬ ማንሳት ፈልጋለሁ። ሴቶችን የሴቶችን ተሳታፊነት ተጠቃሚነት ለማረጋገጥ ደግሞ መደራጀት በጣም መሰረታዊ ሆኖ ይመጣል ማለት ነው። የአማራ ክልል ሴቶች ማህበራት ፌዴሬሽን ነጻ ሀሳብ የሚንሸራሸርበት በመሆኑ ለዲሞክራሲ ባህል ግንባታ የበኩሉን ሚና ይጫወታል ያሉት ደግሞ የአማራ ክልል ዲሞክራሲ ባህል ግንባታ ፕሬዚዳንት አማካሪ ዶክተር መስፍና በጀ ናቸው። ፌዴሬሽኑ አላማው ነጻ ሆኖ የሚንቀሳቀስ የሀሳብ ነጻ ልምምድ የሚካሄድበት እና በአጠቃላይም ለዲሞክራሲ ባህል ግንባታ የበኩሉን አስተዋጽኦ የሚያበረክት ስትራቴጂክ ተልዕኮ ያለው አደረጃጀት ነው። በክልላችን የአደረጃጀት እንግዲህ በተለያየ መልኩ ሚናውን ሲወጣ ቆይቷል። በማህበራዊ በኢኮኖሚ እንዲሁም ደግሞ በሴቶች ሴቶች በፖለቲካው ያላቸውን ተሳትፎ በማሳደግ እና ንቃታቸውን በመጨመር የራሱን አስተዋጽኦ ሲያበረክት የቆየበት ሁኔታ እንዳለ ሁላችን እናውቃለን። የአማራ ክልል ሴቶች ማህበራት ፌዴሬሽን ምክትል ቦርድ ሰብሳቢ ንጹህ ሽፈራው ፌዴሬሽኑ በእስካሁን ጉዞ ሴቶችን ተጠቃሚ በማድረግ በርካታ ውጤቶችን አስመዝግበዋል ብለዋል። በቀጣይም ከአዲስ አመራሮች ጋር በመሆን ስራዎችን ለመስራት ውይይት መካሄዱን ተናግረዋል። ይሄ የፌዴሬሽን አደረጃጀት በተለይ የሴቶችን የኢኮኖሚ እና ማህበራዊ ተጠቃሚነት ላይ በጣም ትኩረት አድርጎ የሚሰራ አባል ማህበራት ጠንካራ እንዲሆኑ በራሳቸው አቅም ፈጥረው የሚሰሩ በራሳቸው ሴቶችን ተጠቃሚ የሚያደርጉ አደረጃጀቶችን በመፍጠር በመደገፍ እነሱን በማጠናከር በኩል በእነሱ የአሰራር ስነስርዓታቸውን ጠብቀው ነጻ፣ ገለልተኛ ሆነው እንዲሰሩ በማድረግ በኩል ከፍተኛ ሚና እየተጫወተ የቆየ አደረጃጀት ነው። ይህ ማህበር በቅርቡ ነው እንግዲህ የሶስተኛ መደበኛ ጉባኤውን ያካሄደው። በዚህ ሶስተኛ መደበኛ ጉባኤ ባለፉት አመታት የሰራቸውን ስራዎች በጥልቀት የገመገመበት ሁኔታ ነው የነበረ። ዞን ሴቶች ፌዴሬሽን ሰብሳቢና የፌዴሬሽን የቦርድ አባል ነጻነት ሲሳይ በክልሉ ባለው የጸጥታ ሁኔታ ሴቶች በይበልጥ ተጎጅ በመሆናቸው የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ እስከ ታች ድረስ ወርደን እንሰራለን ሲሉ ተናግረዋል። ከሌላው ማህበረሰብ ባሻገር ሴቶችን ተጎጅ አድርጓል። በስነ ልቦና፣ በኢኮኖሚ፣ በሁሉም ዘርፍ ተጎጅ ናቸው። ይህንን ታሳቢ ያደረገ ስራ ይጠይቃል። የሰላም አምባሳደር መሆን ያስፈልጋል። እንደ ሲቪክ አደረጃጀት ታች ያለውን መዋቅር ተደራሽ ማድረግ፣ ሴቶች ሰላም ሰባኪ እንዲሆኑ፣ የሰላም አምባሳደር እንዲሆኑ፣ ጥቃት የሚደርስባቸው ተጋላጭ ሴቶች ስላሉ እዛ ላይ ትኩረት ተሰጦ መስራቴ ግድ ይሆናል ነው ምን ጊዜውን በበለጠ አሁን ያለንበት ውስብስብ ችግር ይህንን ሪቨርስ ለማድረግ የሚሰራ የሲቢ አደረጃጀት ደረጃጀት ነው። ፌዴሬሽኑ በባህር ዳር ከተማ የራሱ የገቢ ማስገኛ ህንፃ ለማስገንባት በተቀበለው አምስት ሺ ካሬ ሜትር ቦታ የሚገነባውን የህንፃ ዲዛይን ለቦርድ አባላት አቅርቦ ተገምግሞ ወደ ቀጣይ ስራዎች ለመግባት ከስምምነት ላይ ተደርሷል።